ሰዎች እምነት እንዲጥሉብን ያደርጋል። ትረስት ዲቨሎፕ ያደርጋል። ምስጋና አራተኛ ምስጋና ስኬታችንን ይጨምራል ስኬታችንን ይጨምራል። ምስጋና አምስተኛ ጥቅሙ ራስ ወዳድነትን ይቀንሳል። ስድስተኛ ለራሳችን ያለንን አመለካከት እንዲሻሻል ያደርጋል። ጥሩ እንቅልፍ እንድንተኛ ያደርጋል ረጅም እድሜ እንዲኖረን ያደርጋል አንዱ የእድሜ ቆንጨራ ይሄ ማናመሰግነው ነገር በልተን ጭጭ ተደርጎልን እንዳልተደረገልን ዝም ብዙ ነገር እኮ ተጠቅመናል እንዳልተጠቀምን ጭጭ ምስጋና እድሜ ያረዝማል የጣፈጠ እንቅልፍ እንድንተኛ ያደርጋል አሁን የሚያስቃዣችሁ ኡ ዘትሉ ምታድሩ ሴጣን አንድ ጸጉራችሁን ይዞ እንዲህ የሚያረጋችሁ ለሊት ሙሉ እንዲህ ሲያሽከረክራችሁ ሲገርፋችሁ ሲለጠልጣችሁ ገደል አፋፍለ ወስዶ የሚመልሳችሁ ቀን በልታችኋል። የጣፈተ እንቅልፍ እንድተኙ ያደርጋል። ሰዎች ስለ እናንተ ያላቸውን እምነት እንዲጨምር ያደርጋል። እንድትወደዱ ያደርጋል። እንድትወደዱ ያደርጋል። ይሄ ዘመን የዘለፋ ዘመን ነው። ክፉ ዘመን ነው። የዘለፋ ዘመን ነው። ብራዘር እኔ በጣም ጤነኛ እንቅልፍ እፈልጋለሁ። ሰዎች ያደረጉልኝን መርሳት አልፈልግም። ካደረጉብኝ ይልቅ ያደረጉልኝን እያሰብኩ ነው ምኖረው። በፍጹም የተደረገልኝን መርሳት አልፈልግም። ምስጋና ብራዘር ሰክሰስ ይጨምራል። ሰዎች እንዲወዱክ ያደርጋል እምነት እንዲጣልብህ ያደርጋል። በልተ ጭጭ ማለት የለብህም የለብህም። አሁን ነገ ከዚህ ቤት ስትወጡ ማለት ነው እዚህ ቤት ያገለግሏችሁ ወጥ የጨለፈላችሁ ኮኦርዲኔተሮቻችሁ፣ እዛ በር የሚቆልፉት አንድ የሚከፈለው ሰው የለም እዚህ ውስጥ ዩ ሀቭ ቱ ሴይ ቴንክ ዩ። ነገ ሪስፖንሲቢሊቲ እንዲሰማው ሌላ ትውልድ እንዲያገለግል፣ አንተ ትሄዳለህ፣ ሌላ ጀኔሬሽን እንዲመጣል በደንብ ዴዲኬትድ ሆኖ ሌላ ትውልድ እንዲሰራ ብር አይደለም የምትሰጠው፣ ከፍተኛ የሞራል ይሄ አቅም እንዲኖረው ነው የምታደርገው። ዩ ሀፍ ቱ ሴ ቴንክ ዩ፣ ማመስገን አለብህ። እንደ ዝም ብለህ ላት ብለህ መሄድ የለብህም። ዩ ሀፍ ቱ ሴ ቴንክ ዩ። ምስጋና መንፈሳዊ፣ አእምሮአዊና አካላዊ ጥቅሞች አሉት። ጻፉ እንዲህ ብላችሁ የሚያመሰግን ሰው ለሚመሰገነው ሰው የሚያስተላልፈው መልእክት ምንድን ነው? ስላደረግክልኝ ነገር እውቅና እሰጥሃለሁ ነው። እውቅና እሰጥሃለሁ፣ ክሬዲት እሰጥሃለሁ። በእኔ ዘንድ ዋጋ አለው፣ ቦታ አለው። በቀላሉ አይደለም ይሄን ጉዳይ ማየው። አግዘኸኛል፣ ረርተኸኛል አጽናንተህኛል። ከእኔ ጋር ሆነሃል። አስተምረህኛል አስተምረህኛል። በልጅነቴ አዲስ አበባ ተምር ያለው በተማርኩበት ጊዜ ዘመዶቼ ቤት ነው የተማርኩት። መኝታ ስለሰጣችሁኝ አመሰግናለሁ አልኳቸው ደውዬ። እንጀራ ስለሰጣችሁኝ አመሰግናለሁ፣ ስላስጠጋችሁኝ። ከምንም በላይ ጌታን እንድቀበል ምክንያት የሆኑኝ እነሱ ናቸው። እነሱ በጌታ ናቸው። የእኔ ቤተሰቦች በጌታ አይደሉም። ይሄድኩኝ እነሱ ጋር እነሱ ሲጸልዩ ሶፋ ላይ ሲንበረከኩ እኔ ምንበረከክና እኔ እንቅልፍ ይወስደኛል። እነሱ ይጸልዩልኛል። ዛሬ በጌታ እንደሆን ምክንያት እየፈለክ ነው ማመስገን ያለብን። ሰበብ እየፈለግ ምክንያት እየፈለግ ማለት የሚያመሰግን ሰው ለሚመሰገነው ሰው እውቅና ነው የሚሰጠው። ሄሎ እዚህ ቤት አንተ ሰክረ ስትገባ ቮሚትን ሲጠርጉ የነበሩ በር ሲከፍቱ ሲዘጉ የነበሩ እዳህን እየተከተሉ ለሚከፍሉ፣ ባይ ዘ ወይ ቤተሰቦቻችሁ ዜ ዲዘርቭ ምስጋና፣ ሚስቶቻችሁ ዜ ዲዘርቭ ልታመሰግኗቸው ይገባል። በመጨረሻው ቀን ሰዎች ወላጆቻቸውን የማይታዘዙና የማያመሰግኑ ይሆናሉ አለ እውቅና መስጠት አለባችሁ ሁለተኛው የሚያስተላልፈው መልእክት አክብሮት ነው አንደኛው እውቅና ነው ሁለተኛው አክብሮት ነው አመስጋኝ ተመስጋኝን ቴንኪው ሲል የሚያስተላልፈው መልእክት አክብሮት ነው ቴንኪ ሶማች ብሎ ሲል አክብሮት ነው እንደምታከብረው አሁን አንተ ሚስትህን ሃው ሺ ኢዝ ሶ ካይንድ ይገርማል። እንዴት ያለች ታጋሽና ትጎ መሰለች። አንተ እዚህ እንድትመጣ የኔን ፊት እራሱ ለማየት ከጠዋቱ አንድ ሰዓት እስከ ማታ ድረስ ቸርች በር ላይ እየቆመች ለማስፈቀድ እኔም ይገርመኝ ኢትዮጵያ ልክ ወላጁ ሲሞት ከርካሳ ልክ ሲሞቱ ጠብቆ ልክ የሆነ ነገር ኮማው ሲገቡ ጠብቆ፣ አንቺ ለኔ አንቺ ለኔ አንቺ ለኔ። አሁን በህይወት እያሉ ዩሀፍቱ ሴ ቴንኪዩ። ከዛሬ ቀን ጀምሮ ቤታችሁን በምስጋና መሙላት አለባችሁ። ታናናሽቶቻችሁን፣ ታላላቅ ወንድሞቻችሁን በምስጋና መሙላት አለባችሁ። ወላጆቻችሁን ዩ ሃፍቱ ሴይ ቴንክዩ። በመንገዴ ላይ ዳቦ የበላው እኔ ሶስት የራባቸውን ሰዎች አገኘው። ለምሳሌ ሶስቱም ርቧቸዋል፣ መብላት ይፈልጋሉ። ከዛ ይሄንን እኩል እኩል በምችለው መጠን አካፈልኳቸው አካፈልኳቸው የኔን ያካፈልኳቸው የኔን የሰጠኋቸው አልደከሙበትም አልለፉበትም ርቧቸዋል አንዱ ዝም ብሎ ሄደ ዝም ብሎ ሄደ እየበላ አንደኛው አንደኛው ደግሞ እቺ ለምን ምን ተበቃለች ምንድነች እቺ አታጠግበኝም ብሎ ኮምፕሌን አድርጎ ሄደ አንደኛው ግን ስለ ሰጠኝ አመሰግናለሁ ቴንክ ዩ ርቦይ ነበር ብሎ ቢል፣ በሶስቱም ልጆች ምክንያት በሰጪው አይምሮ ውስጥ ምን የሚፈጠር ይመስላችኋል? አንደኛው ተቀበለ ጸጥ ብሎ ሄደ። ሌላኛው ተቀበለ አሳንሶ ምንድነች ብሎ አታጠግበኝ ብሎ ኮምፕሌን አድርጎ ሄደ። አንደኛው ቴንክ ዩ አለ። ይሄ ሰው እዚህ ጋር የቆረሰው ሰው ቀጥሎ ለሌላ ሰው የመስጠት ፍላጎቱን አፒታይቱን እንዳይቆለፍ ቀጥሎ፣ አሁንም ደግነት እንዲያደርግ የሚያደርግ ሪዝን ያለው ንግግር የተናገረው ይሄኛው ነው። ከሁለቱ የተነሳ ከሆነ ምን ሊያስብ እንደሚችል ማሰብ ተገቢ ነው። እነዚህ ሶስት ልጆች እውኝ እናንተ ቤት አሉ። በልቶ ጭጭ የሆነ ልጅ አለ። እየተደረገለችች በልቶ ኮምፕሌን የሚያደርግ እየተደረገለት ኮምፕሌን የሚያደርግ እንደዛኛው አንዳንድ ደሞ ልጅ አለ። ማመስገን የበለጠ እንድትወደድ ሰዎች እምነት ትረስት ዲቨሎፕ ታደርጋለ። ሰዎች በአንተ እምነት እንዲኖራቸው ያደርጋል። አልተጭጫርልም ማለት ለማለት ያለብህ በየትኛውም ጉዳይ በትንሽ በትልቁ ትንሿ ትንሿ ቤት ውስጥ ያለችዋ ትንሿ ብለህ ሄዳ ይዛ ስትመጣል አንድ ልብስ አምጪ ብለህ ስትሰጥት ዩ ሀፍ ቱ ሴይ ቴንክ ዩ። አንተ አመስጋኝ ነህ። ጫው የሚያመሰግን ሰው ቅድም ያለው ምንድን ነው? ሁለተኛው ለሚመሰገነው ሰው ምን ይሰጣል? ክብር ይሰጣል። ማመስገን በአመስጋኝና በተመስጋኝ መካከል ወዳጅነት ይፈጥራል። መተማመን ይፈጥራል። ወዳጅነት ያጠናክራል። መተማመን ያዳብራል። ከሁሉ በላይ ግን ምስጋና የሚጠቅመው አመስጋኙን ራሱ ነው። ለአመስጋኙ ምን ይሰጣል? ምን ይመስላችሁ? ማመስገን እርካታ ይሰጣል። ስታመሰግኑ እርካታ ሳቲስፋክሽን ይሰጣችኋል። ሰላም ይሰጣችኋል። ደስታ ይሰጣችኋል። ጤንነት ይሰጣል። ጭንቀት ይቀንሳል። የልብ ሕመም ይቀንሳል። ጭንቀት ይቀንሳል። የልብ ሕመም ይቀንሳል። ማለት ያፍነኛል የምትሉ ሰዎች የሰው ውለታ ነው እያፈናችሁ ያለው፣ አመስግኑ። ምግብ አልበላለኝ ይሄ ዘግቶኛል የምትሉ ሰዎች የሰው ውለታ ነው የቀረቀረው ይሄንን አመስግኑና ክፈቱ። ጭንቅ ጭንቅ ይለኛል የምትሉ ሰዎች አመስግኑ። የሰው እለታ ነው። አመሰግናለሁ በሉ ተማሩ። ከሰዎች ህይወት እምነትን ዲቨሎፕ ታደርጋላችሁ በሉ። አጠገባችሁ ያለው ሰው ቴንኪዩ በሉትና ሰላም